ይህንን ኮሜንት የጻፍሽልኝ ልጅ እንዳንቺ ሀሳብ በዚህ ኮሜንት የምሰበር ወይም ደግሞ ተስፋ የምቆርጥ መስለሽ የሚቀይር አምላክ እንዳለ የረሳሽ ይመስለኛል። ለምን ተናደርሽ? በራስሽ መንገድ እኮ መርዳት ወይም ደግሞ ማሽቀበጥም ትችያለሽ። እሱ መብትሽ ነው። እኔ የተናገርኩት አንዳንድ ላልገባቸው ልጆች ነው። ምክንያቱም ሳይገባቸው የሚያደርጉ ስላሉ። እንደገና ደግሞ እንናገር ከተባለ እነዚህ ልጆች የክርስትና እምነት ተከታይ ናቸው። የክርስትና እምነት ተከታይ ያውም ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ናቸው። ታዲያ እናውራባቸው ከተባለ፣ እንታቻቸው ከተባለ፣ እንናገራቸው ከተባለ የቤተክርስቲያናችንም ሕግ ጥሰት አለበት። በህማማት ምድር ምን አይነት ጋብቻ ነው ሊፈጸም የሚችለው? ቤተሰቦቻቸው አላስተማሯቸውም ወይም ደግሞ አላስተማሩሽም። አልተናደርሽም? አልገባሽም? ምን ማለት ነው? ለምን ተነኩ ብለሽ ታዲያ ለመመትሽን ለመውቀስ ትሮጫለሽ? የእነሱ ጉድለትና ጥፋት አልታየሽም? ሊተቹ ሊነገሩ ሊመከሩ አይገባቸውም? ለምን ብዙ እናውራባቸው ከተባለ እኮ ይወራባቸዋል። እነዚህ ልጆች እኔ ያልኩ ያለውት የነበረው ሁሉንም ነገር ወደኋላ ትቼ ብዙ ነገር ሳላስገባ ሀሳቤን እየገለጹ የነበረው ሳይገባቸው፣ አረብ ሀገር ላይ ለፍተው ላመጡት ገንዘባቸው ለነሱ ድግስ መደገሻ ያውም ደግሞ እግዚአብሔር ለማይፈቅደው በዚህ ሰዓት በሕማማት ምድር በሁሳአና ምድር ትዳር ለፈጸሙ ጋብቻቸውን ለፈጸሙ ተጋቢዎች ምን አይነት ድግስ ነው ሊጸርቁበት? ገንዘባቸውን የት እንደሚያደርጉ ጠፋባቸው እንዴ? የወደቀ ስንት ቤተክርስቲያን አለ? የወደቀ ስንት ሰው አለ? ልረዳ የሚገባው ስንት ሰው አለ? ለውጥማ እኔማ እለወጣለሁ። ኪዳነ ምሕረት አለቻ። ወላዲት አምላክ የት ሄዳ? ቅድስት አርሴማ የት ሄዳ? እኔማ እለወጣለሁ። እያየሺ ነው የምንለወጠው። ምን ሆነሽ ነው አንች? ደግሞ እግዚአብሔር ይቀር